ዋና ዋና ዜና። ተአምር በሚመስል የመልሰው ማጥቃት ኦፕሬሽን በተሰላ መንገድ የአረመኔው ሰራዊት አመራር ላይ ምርጥ ሰርጀሪ ተሰርቷል ሲል የአማራ ፋኖ በጎጃ ምክትል ኃላፊና የፖለቲካ ዘርፍ መምሪያ ኃላፊ ፋኖ አርበኛ አስረስም ማረ ገለጸ። ጎንደሬ በጋሻው ክፍለ ጦር ገደብ የከተማ ውስጥ በሚገኝ አገዛዙ ኃይል ላይ ጥቃት አደረሰ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የዳግማ የቴዎድሮስ አምስተኛ ኮር አካል የሆነው የጎንደር የብጋሻው ክፍለ ጦር ጠላትን እየደመሰሰ የበላይነቱን እያገኘ ጉዞውን ወደፊት ቀጥሏል ተብሏል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምንልክ እዚ ዋክሹም አድማሱ ብርጌድ ባደረሰው ጥቃት የአርቢት ምሽግን በመስበር በጠላት ላይ ድል ተቀዳጀ። ሰከላ ወረዳ ግሻ አባይ ከተማ የመሸገው ጠላት እየፈራረሰ ነው ተባለ። ሰከላ ወረዳ ግሻ አባይ ከተማ ከጠላት ጋር ተቀላቅለው የነበረው አራት የሚሊሻ አባላት ከነ ሙሉ ትጥቃቸው የአማራ ፋኖ በጎጃም ቀጠናን የጎጃም አገው ምድር ሶስተኛ ክፍለ ጦርን መቀላቀላቸው ተሰምቷል። የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ሶስተኛ ዙር የፋኖ አባላትን አስመረቀ። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመላው ዓለም ያላቸው የፋኖ ዴይሊ ቤተሰቦች ለዛሬ መራረጥናቸው አበይት መረጃዎች የእስካሁኖችን ነው የሚመስሉት በዝርዝር እየተመለከትናቸው ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ በመቆየት እንድታደምጡን በአክብሮት ጋብዘናቸዋል። በቀጥታ ወደ ዝርዝር መረጃዎችን የምንሸጋገረው ተአምር በሚመስለው የመልሶ ማጥቃት ኦፕሬሽን በተሰላ መንገድ የአረመኔው ሰራዊት አመራር ላይ ጥምር ሰርጀሪ ተሰርቶ አላለም። የአማራ ፋኖ በጎጃም ምክትል መምሪያ ኃላፊና የፖለቲካ ዘርፍ ኃላፊ አርበኛ ስረስም አለ ማቻከል ላይ ሁለት ሻለቃ መሪዎች በእጅ የተያዙ ሲሆን ኮማንደር በላይነህ የተባለ የአርማ ተናዛዥም ከእነ አጃቢዎቹ ተሰናብቷል። ፈለገ ብርሃን ከተማ ላይ ደግሞ ጠላት የሚተማመንበት የቃኝ መሐንዲስ መሪ የሆነ መቶ አለቃ ካሳይን ጨምሮ በርካታ ወታደራዊ አመራሮች ሽኝት ተደርጎላቸዋል። አዴት ዙሪያ እንዲሁ ሁለት ሻለቃ መሪዎች መደምሰስ ተችሏል። በአጠቃላይ አምስት ተከታታይ ቀናት በተደረገ ውጊያ ከአስር በላይ የአርመኒው ሰራዊት በመስመራዊ መኮንኖች ከጥቅም ውጭ ተደርጓል ብሏል። ጠላት በመከላከያ ተስፋ የቆረጠ ይመስላል እነኝህ ደቦሎ ለጋምቦ ላይ የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን ፋኖን እንዲዋጉልኝ አስመረኳቸው ያላቸው ሚሊሻዎች ናቸው ሲል በምስልም አጋርቷቸዋል የአገዛዙ ሰዎች ለአማራ ህዝብ እልቂት ደንታቢስ ከመሆናቸው የተነሳ ጨርሰው እስኪወገዱ ድረስ ከዚህም የከፋ ነውር መፈጸማቸው አይቀርም ያለው ፋኖ አርበኛ አስረስማ አረም ከነፍስ ወከፍ መሳሪያ እስከ ሮኬት የት ከዙ 23 እስከ ጀት እና ድሮን ታጥቆ ያልቻለው አረመኔው አገዛዝ መስኪና አርሶ አደሮችን ከልጆቻቸው ጋር ለማዋጋት ያደረገውንና የሚያደርገውን ጥረት በጥበብ እና ከሽፈዋለን ሲል መልእክቱን አስተላልፏል። ውዳማች ተመልካቾቻችን በጎጃም ነው የምንቆየው። በጎጃም የተለያዩ አውደ ግንባሮች ከተካሄዱባቸው ቀጠናዎች መካከል አንደኛው የሰከላ ወረዳ ሲሆን በሰከላ ወረዳ ግሻባይ ከተማ የመሸገው ጠላት እየፈራረሰ ነው ተብሏል። ሰከላ ወረዳ ግሻባይ ከተማ ከጠላት ጋር ተቀላቅለው የነበሩ አራት የሚልሽ አባላት ከነ ሙሉ ትጥቃቸው የአማራ ፋኖ ብር ኃይል ጎጃም ቀጠና ጎጃም አገውምድር ሶስተኛ ክፍለ ጦር የጊውን ብርጌድ ክትም ሻለቃን ተቀላቅለዋል። አባላቱ እስካሁን በነበረን ቆይታ ህዝባችንን አስከፍተናል፣ ንጹህን ንጹሐንን በአደባባይ ሲረሸኑ በአይናችን አይተናል፣ ንጹሐን ያለጥፋታቸው እስር ቤት ሲሰቃዩ አይተናል። ስለዚህ ይህንን የበደልነውን ህዝብ ይቅርታ ጠይቀን በጥፍ ለመካስ ቆርጠን ተነስተናል ብለዋል። በትላንትናው ዕለት በቀን 22 10ኛ ወር 2017 ሰከላ ወረዳ ግሻባይ ከተማ አባይ ምንጭ ትምህርት ቤት ከ250 በላይ ንጹሐን የግፍ እስረኞችን ከእንደ ነበልባሉ የጊያውን ብርጌድ ማስለቀቁን መዘገባችን ይታወሳል። ነገር ግን በዚህ የተዋረደው አሸባሪው ኃይል በትፈቱ ንጹሐን ምትክ ሌላ ከ20 በላይ ንጹሐንን እንደገና እያሰረ ይገኛል። ድል ለተገፉ አማራ፣ ድል አማራ ህዝብ፣ ድል ለፋኖ ነው ሲል የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ያወጣው መረጃ ያሳያል። ወደ አድማጭ ተመልካቾቻችን በዚሁ በጎጃም እንቆይና የአማራ ፋኖ በጎጃም የስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ ያስመረቃቸውን የሶስተኛ ዙር የፋኖ አባላት በተመለከተ መረጃ እናጋራችኋለን። እንደራጃለን፣ እንሰለጠናለን፣ ከጥላቶቻችን እየማድረክ እንታጠቃለን፣ የአማራን ህዝብ ከአገዛዙ ስርዓት ነፃ እናወጣለን ያለው የስምንተኛ በላይ ዘለቀ ክፍለ ጦር የአማራ ፋኖ በጎጃም የስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ ለተከታታይ አምስት ወራት ሲያሰለጥናቸው የነበሩ ሶስተኛ ዙር ሰልጣኝ ፋኖ አባላት ነው በዛሬ ሁለት ሰኔ 24 በድምቀት ያስመረቀው። በተመራቂ ፋኖች ምረቃ ስነስርዓቱ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ የሽፈራው ገርባው ብርጌድ አመራሮችና አባላት እንዲሁም የሃይማኖት አባቶች፣ ሀገር ሽማግሌዎችና የአካባቢ ማህበረሰብ በተገኙበት የምረቃ ፕሮግራሙ በደማቅ ሁኔታ ተከናውኗል ብሏል። በሰልጣኝ ፋኖ አባላት ተመራቂዎች የምረቃ ስነስርዓት መድረክ የከፈቱት የማራፍ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለጦር የሽፈራው ገርባው ብርጌድ ሰብሳቢ ፋኖ ወዱ ሃይማኖት እንደተናገሩት ይህንን ወታደራዊ ስልጠና እንድንሰለጥን ያስገደዱን ዘርፈ ብዙ የሆኑ እጅግ በጣም ለመስማት የሚከብዱ አሰቃቂ ጭፍጭፋና የዘርፍ እጅት በአማራ ሕዝብ ላይ ስለደረሰብን አማራ ከሁሉም የተለያዩ የሀገሪቱ ክፍሎች እንደ ባይተዋር ተቆጥሮ መጤ እየተባለ ሲፈናቀል በማየታችን ከዚህም አልፎ አገዛዙ የጥፋት አዋጅ በማወጅ አማራን ከምድረ ገጽ ለማጥፋት በህዝባችን ላይ ቅጥረኛ ወታደሮችን በመላክ ከቤታችን ድረስ መጥቶ ዝርፊያና ነጹሀንን ከሜካናይዝድ እስከአየር ኃይል በመጠቀም እየጨፈጨፈ ይገኛል። በዚህ ምክንያት ለመሰልጠን ተገደናል ብሏል። በመቀጠልም የስምንተኛ በላይ ዘለቀ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ይበልጣ ልጌቴ ባስተላልፈው መልእክት የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር አመራሮች፣ የተከበራቸው የሽፈራው ገርባ ብርጌድ አመራሮችና የሻለቃ አመራሮች እንዲሁም የፋኖ አባላት፣ የሃይማኖት አባቶች፣ ሀገር ሽማግሌዎች እንዲሁም በሸበል በረንታ ወረዳ የሚገኘው የሽፈራው ገርባ ብርጌድ በተከታታይ አምስት ወራቶች ወታደራዊ ስልጠና ስትወስዶ የነበራቸው ሶስተኛ ዙር ተመራቂዎች ለማስመረቅ ጥሩና ክብራቸው የተገኛቸው ክብር እንግዶች ሁሉም ሰላም ታችን ይደረሳችሁ ብሏል። እናንተ የዛሬ ተመራቂዎች አማራ ህዝብ ሄልና ትግል ወደፊት ለማራመድና የአሸናፊነት ድል ለማምጣት በዛሬው ዕለት በተከታታይ ለአምስት ወራት ደከመኝ ሰለቸኝ ሳትሉ በአካል ብቃትና በስነ ልቦና የተገነባችሁ ይህንን ውጣ ውረድ ታግሳችሁ ከዚህ የምረቃ ስነ ስርዓት ደርሳችኋል። ለእኛ ለእናንተ የምንሰጣችሁ የአማራን ህዝብ ሄልና ትግል አደራ ሲሆን፣ እናንተ ደግሞ ጀግኖች የተዋደቁበትን ትግል የድል ባለቤት ታደርጉ ዘንድ ሁላችንም ተስፋ አለን ብሏል። የክፍለ ጦሩ የፍትህ አካል ዋና ሳጅን ፋኖ ካሳ መኩሪያም የተመራቂዎችን በተመለከተ መልእክት ያስተላለፈ ሲሆን የክፍለ ጦሩ ዘመቻ መምሪያ ኃላፊያ ምሳለቃ ኮማንዶ መንበር አደመም የሶስተኛ ዙር ልዩ ተመራቂዎችን የቃለ መሃላ ስነስርዓት በማካሄድ መልእክት አስተላልፏል። በመጨረሻም የምረቃ ስነስርዓቱ ደስ በሚልና በአማር መልኩ በመካሄድ በሰላም ተጠናቋል የተባለ ሲሆን የተመረቁ የፋኖ አባላቱ ስምሬት ተሰጥቷቸው ወደ ውጊያ ቀጠና ስለ መንቀሳቀሳቸው የአማራ ፋኖ በጎጃም የስምንተኛ በላይ ዘለቀ ክፍለ ጦር የህዝብ ግንኙነት ኃላፊ ያስተላለፈው መረጃ ያሳያል። በጎጃም የተለያዩ አውደ ግንባሮች ከፍተኛ ግብግብ ሲደረግባቸው የሰነበቱ ሲሆን በርካታ ድሎችም የተመዘገቡባቸው፣ እንደዚሁም የነፍስ ወከፍና የቡድን መሳሪያዎች የተማረኩባቸው የአገዛዙ ኃይል ሙትና ቁስለኛ በመሆን ሰብአዊና ቁሳዊ ኪሳራን ያስተናገደበት የአውደ ግንባር ውሎ እንደነበረ ለማወቅ ተችሏል። በዚህ ወደ ጎንደር ተሻግረናል። የጎንደር የበጋሻው ክፍለ ጦር ገደብዬ ከተማ ውስጥ በሚገኝ አገዛዙ ኃይል ላይ ጥቃት አድረሷል። በዚህ ጥቃትም የአገዛዙ ኃይል ከፍተኛ ኪሳራ ነው የደረሰበት። የሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነ የጎንደር የበጋሻው ክፍለ ጦር ጠላትን እየደመሰሰ የበላይነቱ ያገኘ ጉዞውን ወደፊት ቀጥሏል የተባለ ሲሆን የጎንደር የበጋሻው ክፍለ ጦር አካል የሆኑ ቲታዩና ጥናፍ ብርጌድ ትላንት ሰኔ 23 ከቀኑ 10 ሰዓት የጀመረው አውደ ውጊያ እስከ ሌሊቱ ሰባት ሰዓት ሲቀጥል ጠላትና የቀጡ ቅጣት በመቅጣት ገደብዬ ከተማ ለቆ አመድ የተራራ ላይ ተሰቅሎ እንዲያደር ተደርጓል። በውጊያው ከስምንት በላይ ጠላት ሲደመሰስ ከ13 በላይ የሚሆን የቆሰለ እንደዚሁም አብዛኛው አገዛዙ ኃይል ጨለማውን በመጠቀም የያዘውን ይዞ ከገደብዬ ከተማ እንዲጠፋ የመረጃ ምንጮች ጠቁመዋል። የአገዛዙ ቅልብና ሆዳደር ሰራዊት ቀቢጸ ተስፋ ይዞ ዘመቻ ማዕበል በሚል ድስኩር ፋኖን ለማጥፋት ወደ ተለያዩ የጎንደር የበጋሻው ክፍለ ጦር ቀጠና የተንቀሳቀሰ ቢሆንም ሞትና ቁስለኛ ከመሆን የያዘውን ከማስረ ከመፈርጠጥ ሳይድን እንዲሁም አውራ እንደሌለው የንብ መንጋ በቡድንና በተናጠል እየተበተነ እየጠፋ ይገኛል። አሁን ላይ አጽጪውና ጸጅው ምድር ላይ የለየ ብልጽግና ምላሱ ብቻ እንደቀረ የአደባባይ ሀቅ ሆኗል ሲል አማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ እዝ ዳግማ የቴዎድሮስ አምስተኛ ከወር የጎንደር ቢጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ወይም ካስትሮ ያስተላለፈው መልእክት ያሳያል። ውድ አማጭ ተመልካቾች በዚሁ ወደ ወሎ እንሻገራለን። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ የዋግሹም አድማሱ ብርጌድ ባደረሰው ጥቃት የአርቢት ምሽግን በመስበር በጠላት ኃይል ላይ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በላስታ ጀነራል አሳምነው ጽጌ ኮርስ የሚገኘው የዋግሹም አድማሱ ብርጌድ የአርቢትን ምሽግ በመስበር ጠላትን ሞት ሙትና ቁስለኛ አድርገውታል። በዋግ ህምራ ዞን ደህና ወረዳ ምደወርቅ ከተማ አቶ ያለ ወዳጅ፣ የወረዳው ፖሊስ ጽህፈት ቤት ኃላፊ ኮማንደር አበጀ አሰፋና የሚሊሻ ጽህፈት ቤት ኃላፊ ውሳጅና ማረደሳለኝ አስተባበሩት የ ና ወረዳ እና አገው ሸንጎ ሚሊሻዎች የተሳተፉበት አውደ ውጊያ ላይ ተወርዋሪዎቹ አክሹም አድማሱ ብርጌድ ሻለቃ አንድ አስፋው ሻለቃ አርቢት ከምትባል ቦታ ሰኔ 23 2017 ከንጋቱ 11 ሰዓት ተኩል እስከ ቀኑ 8 ሰዓት ከሩብ በተወሰደ አውደ ውጊያ አርቢት የሚገኘው ምሽግ በመስበር በጠላት በኩል አራት የተሰዋ፣ 3 ቁስለኛ፣ 4 ክላሽ፣ 28 ተተኳሽ በመማረክ ወረዳው ከሚያስተዳድራቸው 33 ቀበሌዎች 13ቱን ቀበሌዎች ነፃ ቀጠና በማድረግና በመቆጣጠር ታላቅ ጀብዱ አስመዝግበዋል ተብሏል። መዳረሻ ወደና ነጻነት የሆነ የአማራ ህዝብ ሄልና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ ላስታ ጀነራል ሳምነው ጽጌ ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ይፋ ያደረገው መረጃ ያሳያል ወደ አድማሽ ተመልካቾቻችን በሁሉም የአማራ ቀጠናዎች ከፍተኛ ወደ ግንባር የተካሄደባቸው ቀጠናዎች ሲሆኑ ወደ ሸዋ ስንሻገርም እንደዚሁ በርካታ የድል መረጃዎች የተጋሩበት በዛሬው ዕለት ከፍተኛ ጀብዶ የተሰራበትም ሆኗል። በተለይ በጣርማበርና ደብረ ብርሃን ዙሪያ ከጎዶ በረት እስከ ቀይት ከፍተኛ ትንቅንቅ የተደረገበትም ውሎ ነበር። በዛሬው ዛሬ ሰኔ 24 ቀን 2017 ዓ.ም የሸዋ ጠቅላይ ግዛት እዝ ልዩ ኦፕሬሽን ቡድን ጣርማበር ወረዳ ላይ ሰርጎ በመግባት በጣርማበር ዋሻ መሽጎ የነበረውን የፋሽቱን ሰራዊት ምሽግ በማስለቀቅ ምሽጉን ካስለቀቁ በኋላ በድጋሚ በመከላከያ ካምፕ ላይ በመግባት ከ50 በላይ ሞትና ባለቀይ ቦኔት እንዲሁም ሪፐብሊካን ጋርድ ቁስለኛ አድርገውታል። አገዛዙም የሞቱትን በመቅበር ከባድ ቁስለኛ የሆኑትና ከፍተኛ ሕክምና የሚያስፈልጋቸውን ወደ ከፍተኛ ሕክምና ለመውሰድ በእጁ ያለው ጦር ለጀባ ናሳ በመሆኑ ተጨማሪ ኃይል ከደብረ ብርሃን ወደ ጣርማበር በማስገባት ቁስለኞቹን ወደ ደብረ ብርሃን ጭኖ ለመውሰድ ተገዶ የነበረ ሲሆን፣ ቁስለኞቹን ይዞ ወደ ደብረ ብርሃን አጅቦ በሚንቀሳቀስበት ጊዜም መረጃው ቀድሞ የደረሳቸው አናብስቶቹ ጉዶበረት ላይ ደፈጣ በማድረግ የሸዋ ጠቅላይ ግዛት የመሐመድ ቢሆነኝ ኮራስቴ ጉማ ተራራ ክፍለ ጦር የብሩኬ ደምሴ ብርጌድ ፈጥኖ ሻለቃ በአገዛዙ ሰራዊት ላይ ባደረሱት ከፍተኛ ምት በድጋሜ ቁስለኛ ይዞ ለመሄድ የመጣው የአብይ ሰራዊት ጉዶ በረት ላይ ሞትና ቁስለኛ ሆኗል። እንዲሁም ለማስፈራሪያነት ሲያንቀራፍፍ የነበረውም የአገዛዙ 23 በተተኮሰበት የድሽቃና የብሬን ጥይት ከጥቅም ውጭ ሆኗል። በተጨማሪም ጦሩን የጫነበት የመከላከያ ኦራል በደረሰበት ምትም ከጥቅም ውጭ አድርገውታል ሲል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያ እያደረሰው መረጃ ያሳያል። በተጨማሪ በሸዋ ቀጠና በተለያዩ አካባቢዎችም የህዝባዊ ውይይቶች የተደረጉ ሲሆን የሸዋ ጠቅላይ ግዛት እዝ በአንኮበር ወረዳ ሀር አምባ ቀበሌ ከሚገኙ ነዋሪዎች ጋር ጥልቅ ውይይት ስለማድረጉ ሰምቷል። በውይይቱ ላይም የሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች ተገኝተው ሰፊ ገለጻና ማብራሪያ የተሰጠ ሲሆን እዙ ያለበት አሁናዊ ቁመና፣ የቀበሌ ህዝባዊ አስተዳደር አገልግሎት አሰጣጥ ላይ ማብራሪያ ከተሰጠ በኋላ ከማህበረሰቡ ለተነሱ ጥያቄዎች ማስተያየትና ምላሽ ተሰጥቷል ተብሏል። በተጨማሪም በተለያዩ ቀጠናዎች ሰዎች ህዝባዊ ውይይቶቹ ተጠናክሮ ቀጠሉ ሲሆን በሸዋ መርሃ ቤት አውራጃ ታላቅ ህዝባዊ ውይይት ተደርጓል። ከትላንት በስቲያ በመርሃ ቤት አውራጃ በግራሪ ወረዳ ና በእንሳር ወረዳ የተቋቋመ ጊዜያዊ የ3 ክላስተር አመራሮችና ና የ12 ቀበሌ የሲቪል አስተዳደር አመራሮችእና ና የ3 ክላስተር አባት አርበኞች ጦር ወታደራዊ ብርጌድ ሻለቃ ሻምበል የመቶ የጓዳ አመራሮች ና የ12 ቀበሌ ወታደራዊ ሻለቃ ሻምበል የመቶ የጓዳ አመራሮች ማለትም የፋሲለደስ ክላስተር ና ብሪጌድ የሸዋ ገነት ክላስተር ና የሸዋ ታጠቅ ብርጌድ የገነት ማርያም ክላስተር ና የአርበኛ ፋኖ ወይ ደረስ መታሰቢያ ብርጌድ ወደ አንድ ማዕከል በማሰባሰብ ከቀበሌ እስከ ክላስተር ድረስ በተሰሩ የስራ አፈፃፀም ግምገማ ና የአማራ ህዝብ የገጠመውን የህልውና አደጋ መነሻ በማድረግ የፋኖ ሆና ሁኔታ ለታማኙ ህዝባችን ማስረዳት ና ሌሎች አጀንዳዎችን ለህዝባችን በማቅረብ ሰፊ ውይይት ከተደረገ በኋላ መግባባት ላይ ተደርሷል ተብሏል። የኮሩ የመሐመድ ቢሆነኝ ኮር የደጃዝማች ተስማርገጤ ክፍለጦር ከፍተኛ አመራሮች ና የሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች በ መገኘቱም ውይይቱ ስለመካሄዱ ለማወቅ ተችሏል። ወደ አድማጭ ተመልካቾቻችን ከፋኖ ዳይሊ የአመሻሽ መረጃ ሰዓታችን ወደ እናንተ የደረሱ መረጃዎቻችን በዚ ተጠናቀዋል። አብራችሁን ስለነበራችሁ እጅግ አርገን ነው የምናመሰግነው። ከኔ ጋር ዳግም በሌላኛው የነገ መረጃ መርሃ ግብር እንገናኛለን። እስከዚያው ድረስ በቸር እንድትቆዩን ተመኘሁ። ሰላም።